የሰሞኑ እንግዲህ የብሩክና የሶሲ ፕራንክ እጅግ በጣም ዙሩን እያከረረ እያከረረ መጡ። እንግዲህ ሶሲና ሀይሚ እየተደባደቡ ይገኛሉ። ብሩክና ዳኒም እንግዲህ እየተደባደቡ ይገኛሉ በጣም አስቸጋሪ ሁኔታ ላይ ይገኛሉ ማለት ነው ብሩክ ለሶሲ እየተከራከረላት ይገኛል ዳኒ ደግሞ ዛሬ መጦ ውጥር ውጥር እያለ ለሃይሚ ሃይሚ እንድትጨነቅብኝ አልፈልግም ሃይሚ ምንም ነገር እንድትሆንብኝ አልፈልግም እያለ ይገኛል ሃይሚም እንግዲህ ብሩክን በምንም ተአምር ልታምነው አልቻለችም ባመነችው በቃ ያኔ እዛ ክፍል ውስጥ እያሉ ምን እንዳደረጉ በምንም አላውቅም ስለዚህ በጣም ተጎድቻለሁ ከዚህ በኋላ ሶሲንና ዳኒን አስታርቄ እኔ ከሁሉም ህይወት መውጣት ነው የምፈልገው እያለች ትገኛል ትገኛለች ማለት ነው። ብሩክ ጓደኛ ነው ስትልም እንግዲህ ተናግራለች በአጭሩ ማለት ነው። ስለዚህ ይሄን በተናገረችው ንግግር መሰረት እኔ ሀሳብ አስተያየት እሰጣለሁ። የተመቻችሁ ቪዲዮን እስከ መጨረሻው ታያላችሁ፣ ያልተመቻችሁ ደግሞ መተው ትችላላችሁ። አደራ ምንም አይነት ስድብ እንዳትሳደቡ ለማለት ነው፣ በመጀመሪያ ማለት ነውና እንዴት ናችሁልኝ? ውድ የቻናል የቤተሰቦች፣ ላይክ ሼር፣ ሰብስክራይብ ስለምታደርጉኝ በተለይ ደግሞ ኮሜንት ለምጽፉልኝ ሰዎች እጅግ እጅግ በጣም ነው ማመሰግነው። ሰዓታችሁን፣ ጊዜያችሁን ወስዳችሁ በጣም ረዣዥም ኮሜንቶችንም የምጽፉልኝ ልጆች አላችሁ። ለእናንተ ትልቅ ርስፔክት አለኝ። በጣም ነው ወዳችሁ ማከብራችሁ ማለት ነው። እንግዲህ የሶሲና የብሩክ ብሩክ ፕራንክ እያለ እያለ እያለ ዙሩ ከሮ ከሮ ከሮ፣ ሌላ ማንነት፣ ብሩክ ተደባዳቢ ያልነበረው ተደባዳቢ ሆኖ ሀይሚ ሰው ፊትም ሆነ እንዲሁም ደግሞ ብቻቸውንም ሲሆኑ አውጥታ ተጠቅመው የማታውቀውን ቃል ብሩክን ላይ እየሰነዘረችበት ትገኛለች። ወይም ደግሞ በጣም የምታናገርበት መንገድ ሙሉ በሙሉ ተቀይራለች፣ እና ስለዛም ማውራት እፈልጋለሁ። እንዴት ተቀየረች? ለምን በዚህ ልክ እንደዚህ ልትሆን ቻለች? ሀይሚ ብሩክስ ያለው ብሩክ ጋር ያለውን ነገርስ በደንብ እናወራበታለን። ሌላኛው ደግሞ ብሩክ እና ሶሲ እንግዲህ አብሮ አብሮ አብሮ መሆን እየጀመሩ ነው። ብሩክ ለሶሲ እያዘነላት ይገኛል። ሶሲ ደግሞ ለብሩክ እያዘነችለት ትገኛለች። ይሄ ማለት ምን ማለት ነው የሚለውንም በደንብ እናወራበታለን። ሌላኛው ደግሞ ዳኒ እንግዲህ ሀይሚ እንድትጎጂብኝ አልፈልግም፣ ሀይሚዬ እንድትጨነቂብኝ አልፈልግም በቃ የሚለው ነገርም አለ። ሌላኛው ደግሞ የተደበቀ ሚስጥር አለ በብሩክ እና በሶሲ መሀል የሰማሁት ከባድ ሚስጥር አለ ወይም ደግሞ የደረስኩበት ነገር አለ ግን አሁን አደለም ነግርሽ፣ ጊዜው ሲደርስ ነግርሻለሁ እያለ ይገኛል። እንግዲህ ከካሜራ ጀርባ ምን እየተካሄደ ነው በሶሴና በብሩክ መሀል የሚለውንም በደንብ እናወራበታለን። እና ደግሞ ብሩክስ በዚህ ልክ ለምድ ነው የተቀየረው? ማለት በፊት ነገራቶችን አውሮቶ ተነጋግሮ ለመፍታት የሚሞክር ልጅ ነው፣ ካልሆነ ደግሞ ጥሎ የሚሄድ ልጅ ነበር። ዛሬ ላይ ስለመደባደብ ነው። ካይሚ ራሱ በጣም ተሳዳቢ ሆናለች፣ በጣም ተደባዳቢ ሆናለች። በጣም ካልተማታው ካልተደባደብኩ እሬ ምናምን ብላለች። እና ምንድን ነው በዚህ ልክ ያየራቸው ነገር ማለት በዛች ፕራንክ ነው። ይሄ ሁሉ ዙር ሂዶ የሁሉ ሳምንት ሚዲያውን ሁሉ በቃ የሆነ ረ ዩቲውብ እራሱ ተጨነቀ። አቤት ስንት ጭቅጭቅ ቪዲዮ ተፖሰተ። ወይኔ በአብረሽ በሩታ ቤት አለ ነጽ አለች። አሁን ደግሞ ሀይሚ አለች ብሩክ አለ እነ ቤዛና አረ ወይኔ ቤዛና ማርክም አሉ። ሚዲያው ምን እየተካሄደ ነው? ዘንድሮ ምንድነው እንደው? ግቡማ ሾርት ቪዲዮ ላይ የፖስተትኩትን ቪዲዮ ገብታችሁ እዩት። እግዚአብሔርን ማለት እያነቡስክ እየሳቃችሁ ታዝናላችሁ። በቃ እግዚአብሔርን ግቡና እዩትማ። ማርክና ቤዛ፣ ሀይሚና ብሩክ፣ ዳኒ ሶሲ እንዲሁም ደግሞ አብርሽና ሩታ ነፂ እንዴት እንደሚደባደቡ ምን እንደሚባባሉ፣ እግዚአብሔርም በጣም ስቃችሁ ነው የምትወጥ። እኔ ገረመኝ እኮ ምን ላድርግ። እናንተ ሰው እኮ ወዱ አይስቅ። ሚዲያው ሁሉ አንዴ ደስታ ሲመጣ ደስታ በደስታ እንትና ቤት ደስታ፣ እንትና ቤት ደስታ፣ እዛ ቤት ደስታ። ከዛስ መጣላት ምን መጋጨት ሲመጣ ደግሞ እንትና ቤት መጋጨት፣ መጋጨት፣ መጨቃጨቅ፣ መደባደብ፣ መቦጫጭቅ። ምንድነው የተፈጠረው ነገር? እስኪ እንግዲህ ስለ ሀይሚና ስለ ብሮክ ስለ ወደፊታቸው እናውራ። እንግዲህ ሀይሚም ዛሬ ላይም በአቋሟ እንደጸናች ትገኛለች። ምንም አቀው ነገር አለ የራሴ እውነት፣ ሁሉም ለራሱ ትክክል ነው ሁሉም ለራሷ ትክክል ነው። እኛ ለራሳችን የምንሰጠው ሀሳብ ትክክል ነው የሚለውን ነው የምናወራው። ሀይሚም የራሷ ትክክል ነው ብላ የምታደርገውን ነገር ነው እያደረገች የምትገኘው። ብሩክም እንደዛው ትክክል ነው ብሎ የሚያስበውን ነገር ነው እያደረገ የሚገኘው። ግን ለፍቅር ሲባል ብዙ ነገር ይተው የለ ወይ? ለፍቅር ሲባል ብዙ ዋጋ ይከፈል የለ ወይ? በዚህ ልክ ከምንወደው ሰው ለመገናኘት ለመቀራረብ ይቅርታ ለመባባል ሰበብ ይፈልጋል እንጂ ለመራራቅ በዚህ ልክ ሰበብ መፈላለጉ ለምን አስፈለገ ትልቅ ጥያቄ ምልክት የሀይሚም የብሩክም ወዳጅ ሆናችሁ ይህን ጥያቄ ብትመልሱልኝ ደስ ይለኛል እና አሁን ላይ ደግሞ ምንድን ነው እያመዘነ የሚገኘው ብሩክ ሶሲ ሶሲ እያለ ይገኛል ሶሲም ብሩክ ብሩክ አሳዘነኝ ብሩክ አሳዘነኝ ነው የምትለው ዳኒም የሚለውን ነገር እየሰማች ነው ለሀይሚ እያደላ ነው ሶሲን እንትን እያላት ነው ሀይሚ አንድ የተናገረችውን ንግግር ልንገራችሁ ዛሬ ላይ ምን አለች ዳኒን ለምን መታው ለሶሲ ምን አገባው ለሶሲ አብሮ ተደርቦ እንዴት ይመተዋል እሷ ፍቅረኛዋ ነው ለእሱ ፍቅረኛው ነች እና የፈለገ ነገር ቢያረጋት እሱ ምን አገባው የፈለገች ነገር ብታደርግ ምን አገባው ነው እያለች የምትገኘው እና እንደዛ ካልሽ እንደዛ ካልሽ ሀይሚ እሱ ብቻ ነው የሚያገባው ፍቅረኛው ነው ካልሽ ብሩክ ታዲያ ላንቺ ምንሽ ነው? ብሩክ ላንቺ ምንሽ ነው? ይህን ትልቅ ጥያቄ መጠየቅ እፈልጋለሁ። ምክንያቱም ዛሬ እኔ አንድም ቀን እስኪ አሁን እኔ እግዚአብሔር ነጭ ነጭ ነው ማውራት የምፈልገው አንድም ቀን ሀይሚና ብሩክ ሚዲያ ላይ ወጠው ፍቅር ፍቅር ይጫወታሉ፣ ጥሩ ጊዜ ያሳልፋሉ። እንደ ፍቅር እንደ ፍቅረኛ ግን አንድም ቀን እሱ ፍቅረኛዬ ናት፣ ላጣሽ አልፈልግም፣ ፍቅረኛዬ ናት ብሎ ፍቅረኛዬ ብሎ ጠርቷት አያውቅም ሀይሚም እንደዛው ጠርተው አታውቅም፣ በጭራሽ ማለት ነው። እና ጓደኛ ነው ምናምን እያለች ስትናገር ሰምቶኝ ሰምቼ ገረመኝ። መፈላለግ እንዳለ መዋደድ እንዳለ እናውቃለንኛ እንደምትፋቀሩ ግን አሁንም እኔ እንጃ አላውቅም። አሁንም እኔ ጥርጣሬ ውስጥ ገብቻለሁ። እና ሀይሚ ደግሞ ጓደኛ ነው ካልሽ በኔ ህይወት ውስጥ በሱ ህይወት ውስጥ ጊዜ አብሮ ማሳለፍ ከእሱ ጋር ልሆን የሚገባው እኔ ነኝ እንጂ ሶስ ያደለችም ለእኔ የሚሰጠኝን ጊዜ ለምን ለሱ አሰጥ አይነት ነገር ነው። ወይ ደግሞ ከሷ ጋር እኔ ጋር ማደግ ያለበትን ነገር ለብሱ ከሷ ጋር ለምን አደረገ ነው እያለች የምትገኘው እና ጓደኛ የሚለውን ቃል ስሰማ ገርሞኝ ማለት ነው። ይሄ ትልቅ ጥያቄ ምልክት ነው። የእውነት ምን ያህል እስኪ ሀይሚን የምትወዱ ብሩክን የምትወዱ ጥያቄ ልጠይቃችሁ፣ ምን ያህል ሀይሚና ብሩክ ፍቅረኛ ማቾች ናቸው ብላችሁ ታስባላችሁ? እኔ አሁን አሁን ላይ እስከዛሬ መቶ ፐርሰንት የሚለውን ነገር አምኝበት ነበረ። ለምን ሚዲያ ላይ ወጣው ባያወሩም፣ ሁለታቸው እርስ በርስ አውርተው ተነጋግረው ለወደፊታቸው ወደፊታቸው አቅደው ምናምን የሚሰሩ የሚያወሩ ምናምን ይመስለኛል። አሁን አሁን ግን ነገራቶቹን ምናምን ስረዳ ስረዳ እየቆዩ ሲመጡ ሀይሚ በምታወራው ልክ ብሩክ በሚያወራው ልክ ስመዝናቸው 80% ፍቅረኛ ናቸው ብዬ አስባለሁ። 20% 15 ፐርሰንት በጣም ተጠራጥረ ያሉ አሁን ላይ ምክንያቱም ሀይሚም ጓደኛ የምናም ስትልም አሁን ስለሰሟት እሱን ያው ጊዜ የሚፈታው ነገር ይሆናል። ስለ እሱ ብዙ አከራክረንም አያጣለንም። ግን እስኪ እናንተን ጥያቄ ልጠይቃችሁ። ሀይሚና ብሩክ ምን ያህል ከመቶ ፐርሰንት ምን ያህል ይፋቀራሉ? ፍቅራቸውን በውስጥ ተገላልጸዋል ብላችሁ ታስባላችሁ ወይስ እንዲሁ በመቀራረብ እንዲሁ በመላመድ እንዲሁ በመግባባት እንዲሁ በመተዋወቅ ነው፣ በዚህ ልክ በቃ እየተቀራረቡ የሚገኙት ብላችሁ ታስባላችሁ? እስኪ ይህንን ኮሜንት ላይ አሳውቁኝ። እኔ ግራ ስለገባኝ ነው። ሁላችንም አሁን አብዛኞቻችን በቃ ፍቅረኛ ናቸው ብለን ነው የምናስበው የምናምነው የነበረ አሁን አሁን ላይ እኔ እየተጠራጠርኩ ስለመጣው ነው። እናንተስ ምን ያህል እውነት ነው ብላችሁ ሳስባላችሁ ኮሜንት ላይ ያሳውቁኝ። እንዳትሳደቡ፣ ከስድብ የጸዳ ኮሜንት እና ወደ ዳኒ ስመጣላችሁ ዳኒ ውጥር ውጥር ውጥር አድርገው ምንድነው እውነት አግኝቻለሁ እውነት በብሩክ እኔ በእርግጥ ሰው ነው እኔ በእንትና በቃ ይህ እውነት ተማመናለሁ እንደዚህ አታደርግም እንደዚህ ያደረግም ብዬ መቶ ፐርሰንት መተማመን ካቆንኩ ይቆይቻለሁ። ለምን ሰው ናቸው። አንደኛ ሁለተኛ ነገር ደግሞ ዛሬ ካየናቸው ቦታ ነገ ላይ እየሆኑልን ስላልሆነ ማለት ነው፣ ዛሬ ሌላ ሰው ነገ ሌላ ሰው እየሆኑብን ስለሆነ መቶ ፐርሰንት ተማምኜ በብሩክ እንደዚህ ያደርግም ልል አልችልም። ምናልባት ግን ወይ ፎቶ የሆነ ሰው መንገድ ላይ ሲሄዱ አንስቷቸዋል፣ ወይ የሆነ ቤት ሲገቡ ፎቶ ቪዲዮ ተቀርጿል፣ ምናምን ነገር ወይ እንደዛ ነው እንጂ ብሩክ እንደዚህ ያደርጋል ብዬ አላስብም። ከሶሲ ጋር ምንም ነገር አለው ብያ። ምክንያቱም ሀይሚ ጋር ያጣው ነገር ስለሌለ እንዴት ነው ሶሲ ጋር የሚሄደው? እና ሀይሚ ደግሞ ምንድን ነው ያለች ፈርታለች። ለምን ብሩክ እኮ ከኔ በፊት ሶሲን ነው የሚያውቃት ስለዚህ ምን እንደሚያደርጉ ምን እንዳደረጉ ምናምን በምን አውቃለሁ? የራሴ እውነት አለ፣ ተረዱ ነው እያለችው የምትገኘው። ሊኖርሽ ይገባል የራስሽ አቋም ሊኖርሽ ይችላል ምናምን ነገር እንረዳሻለን ሀይሚዬ። እኛም መቶፐርሰንት ባንቺ ላይ አልፈረድንም፣ መቶፐርሰንትም በእሱ ላይ አልፈረድንም። ሀምሳ ሀምሳ አድርገን ነው እዚህ ጋር ሐሳብ አስተያየት እየሰጠን የሚገኘው። ግን ለፍቅርሽ ስትዋጋ ብትከፊ፣ አሁን ይቅርታውን ብትቀበይና አብረሽ ብትሆኚ ምንሽ ይጎዳል? ምንሽ ይበጠሳል? ምንሽ ይቀነጠሳል? ይህንን ነው ልናገር የምችለውና፣ ወደ ራስሽ ማትመለሽ ይቅርታ ማትደራረጉ በዚህ ልክ እስከ ሰው ፊት የምታዋርጁ ለምንድን ነው ሀይሚ? በእውነት ብሩክ አያሳዝንሽም? እኛ እንኳን እንዲያዘንለት እንዲየራራንለት፣ አንቺ ግን በቃ አፍህን ዝጋ ምናምን ስትለው ደነገጥኩኝ። እኔ እግዚአብሔርን አንተ አፍህን ዝጋ አለችው ጮክ ብላ እንኳን እንጃ አላቅም። ሀይሚ ብዙ ጊዜ ስትናገሩ ሰምቻት አላቅም እና ብሩክ ራሱ እስኪገርመው እኔ ላይ ነው እንደዚህ ያልሽው? እኔ ነው እንደዚህ ያልሽኝ? እንዲ ነው የምታዋሪ ምናምን ብሎ በጣም ነው የከፋው ብሩክ ራሱ። እና ነገሩን በረድ አርጉት ዳኒ ውጥር ውጥር ይላል። ሀይሚ አሁንም ወደ ዳኒ ወደ ዳኒ ምናምን ከዳኒ ጋር ለብቻ ቪዲዮ ሰርተው እንደሚመጡ እርግጠኛው ነኝ እየነግራችኋለሁ። ሶሲና ብሩክም የሆነ ተቀያየራችሁ ልበል ይሄ ነገር አያዋጣም። ሚዲያው ራሱ በጣም አስጠልይታ የሆነ መጣል በቃ ዳኒም የራስን ህይወት ኑር በቃ ምታምናት ከሆነ አብራት ቀጥል፣ የነገረችን ስማት ምናምን አዳምጣት፣ ካልሆነ ደግሞ በቃ እንዲህ ከምትጨቃጨቁ፣ ብቸኝነት ግን እንዴት ነው ደስ የሚለው ሰላም ያለው ህይወት ነው እግዚአብሔርም ብዬ ነው ማስበው። እና ሀይሚና ብሩክ ደግሞ አሁንም እውነት አማወቅ ትፈልጋለች ሌላ ሰበብ ትፈልጋለች። ማለት ምንድን ያላት የሆነ ነገር አውቃለሁ ሲላት ንገርኝ፣ አሁንኑ ንገርኝ፣ አሁንኑ ንገርኝ። ለነገሩ ለብሩክ እኮ አሁን ማሰብ አይጠበቅብኝም ለምን እንደሱ ለሱ እንደማስብ አላቅም፣ እያለች ስለምትወጁ ነዋ ሌላ ምን አመራጫለች? እና ነገሩን በረድ አድርጋችሁ ለምንድነው አንድ ላይ ማትሆኑት ማትተውት የማይቀርባችሁ ጥሩ ቪዲዮዎች ማሰሩ በፍቅር ቅልጥ ማትሉ? ኢትዮጵያ ውስጥ በጣም ብዙ መዝናኛ ቦታዎች አሉ። በጣም በቃ ያልታዩ ማትሄዱ፣ ሃይኪንግ ማትሄዱ? የምሬ ነው። ሌላ ሀገር እየሄዳችሁ ጉዞ እየሄዳችሁ እናንተን ፈታ እያላችሁ እኛንን ፈታ ማታደርጉን የእውነት ስንት የማዳም ቅመሞች አሉ። ከማዳም ጩኸትና ጭቅጭቅ ወጥተው ማረፍ የሚፈልጉ መሳቅ የሚፈልጉ በደሰት የሚፈልጉ የእናንተን ቪዲዮ አይተው የናንተን ሰላም መሆን አይተው የሚደሰቱ ሰዎች አሉ። እናስ አሁንስ ከስራ ከጭቅጭቅ ከዛ ጩኸት ከዛ መከራ ቆይተው ሲመጡስ እናንተ ቤት ሶሲ ካይሚጋል ትደባደብ ይገላገላሉ ዳኔና ብሩክ ይደባደባሉ። በጎን ይሄ ምንድነው ስርዓታችሁ? እግዚአብሔርን በጣም እየገባኝ አይደለም ማለት እኛ ከእናንተ ምን እንማር? የምንወዳችሁ ሰዎች አለን። ቀራችሁ ቀራው መጣችሁ ቀራችሁ ብለን ደቂቃ፣ ሰከንድ ሳይቀር ጠብቀን የምንከታተላችሁ ሰዎች አለን። ለኛ ሰው ለነዚህ ሰዎች ወይም ደግሞ ለኛ ምንድነው የምታስተላልፉት መልእክት? በቃ ሀይሚ ካመነች ትመን ካላመነች ተዋት። በቃ ብሩክ እኔ ልነገር ምችለው ነገር ሀይሚን እባክሽ መኝኝ ብለ ተንበርከከ ማለት ይቻላል። ለመንካት ለመንካት አላምንም ብላልቻ ተዋት እስኪ ለትንሽ ጊዜ በቃ ዝም በላት የእውነት ነው። ዝም በላት እና እስኪ ጥፋቷን ትየው ራሷን ታዳምጥ። እስኪ ምኑ ጋር የተሳሳትኩት ብላ ራሷን ትፈትሽ፣ ራሷን ትይ። አንተ ራስህን ፈትሸ ራስህን አይተ ምናምን ጥፋት እንዳለብህ ተናግረ መጠ ይቅርታ ብላታል። እሷ ግን ይቅርታ ልትቀበል አልቻለችም። እና ሀይሜም አሁን እንደቆረጠች እንደጨከነች ነው የምትገኘው። የምር አንዳንዶች እንደ እውነት ለእውነቱን እናውራቀ። በእርግጥ እኔ እንደኔ ከሆነ አልዋሻችሁም ይከፋኛል። እግዚአብሔርን የምወደው ሰው የማፈቅረው ሰው ፍቅረኛዬ ነው ብዬ የማስበው ሰው የፍቅር ጥያቄ ያቀርቦልኝ አብረን ሁነን ምናምን የሆነ ሰዓት ላይ ከሌላ ሴት ጋር ባየው ይከፋኛል። ልክ እንደ ሃይሜ ማለት ነው። ግን ደግሞ የእውነቴን ነው የምላችሁ። በእውነተኛ በትክክለኛ ደግሞ ሕይወት ደግሞ ስትመጡ፣ ሌላ ሰዎች ታሪክ ስትሰሙ ደግሞ አንድ ላይ እንኳን አልጋ ላይ ተይዘው አንሶላ እየተጋፈፉ እንኳን ተይዘው ይቅር የሚባባሉ ሰዎች አሉ። እና ሃይሚ በዚህ ልክ ብሩክ ነፍስ ያጠፋ ይመስል ዙሩን አክረራ አክረራ እዚ ያልሰዋለች። እና እውነት የምትወዷቸው ከሆነ ለእውነት እንቁም፣ ያጠፋውን እንምከር፣ እንቆጣ፣ ወደ አንድ ላይ ይመለሱ። ሃይሚ በግሩፕ ተከፍላችሁ ለሃይሚ ደጋፊ ናችሁ ብሩክን ትሳደባላችሁ፣ ግማሾቻችሁ ደግሞ የብሩክ ደጋፊ ሆናችሁ ሃይሚን ዘቅዝቃችሁ ስትሰድቧት ስታማ ስትቦጭቋ ታመሻላችሁ ትውላላችሁ። ተው ግን እግዚአብሔርን ለእውነት እንመስክር፣ እውነትን እናውራ። የእውነቴን ነው ምላችሁ። እና ሁለታቸውን አንከፋፍላቸው አንድ ይሆኑ በቃ። በእውነት ሀይሚና ብሩክ የሚለያዩ ሰዎች፣ ለምን እየተዋደዱ ይለያያሉ? በዚች ለማትረባ ነገር፣ በማትረባ ነገር፣ ለዛውም በአጉል ጥርጣሬ እንዴ! በቃ ሕሊናውን እሱ ይውቀሰው። አሁን እኮ ብሩክ እንኳን እንደው የሆነ ነገር እንኳን አድርጓል ከተባ ቢባል እንኳን እንደው ከሶስ ጋ የሆነ ነገር አድርገው እንኳን ቢሆን ከሀይሚ ጋር አላደረግኩም ብሎ ምሮ አብሯት ሆኖ ማለት ነው። የእውነት እያንዳንዱን ቀን እያየ ይጸጸት ውስጥ ነው የሚገባው። ስለዚህ ይህን ነገር እያወቀ ህሊ ነው እሺ አይለውም። በዚህ ልክ ሊሸመጥጥ ሊዋሻ አይችልም። እና ብሩክንም መረዳት አለባት ሀይሚ ከዚህ በፊት ስንት ነገር እናንተ፣ ሀይሚ እኮ እግዚአብሔርን ከፋሲል ጋር እንኳን ሄዳ ያደረች ጊዜ እስኪ ልንገራችሁ፣ እንደው እስኪ የሚገባችሁ ከሆነ ማለት ነው። ሀይሚ እኮ ከፋሲል ጋር ሄዳ እኮ አንድ ቀን አድራ መጣለች። ያለ ብሩክ እንደውም ከቤት እንዳትወጪ ብሏት ሀይሚ ሄዳ ስልኳን ቀምቶ ምን ብሎ ምን ብሎ የት አሳድሮ እንደላካት ማን ያውቃል? ያን ያውም ብሩክ በቃ አላ አላቅሽም አላምንሽም፣ ቢላት አስቡት። ዙሩ እንደዚህ ቢከር ሀይሚና ብሩክ የመጨረሻቸው ነበር። ግን ብሩክ እንኳን ከእጇ ላይ ቀለበት እንኳን አይቶ ቀለበት በእጇ ይዛ ይሄ ፋሲል ያደረገልኝ ቀለበት ነው ብላ አሳይታው እንኳን ይቅር ያላት ልጅ አይደለም። አብራው የት እንዳሳደራ ሳይታወቅ ማታ ይዟት ሂዶ ጠዋት ወደ ቤት ሸኝቷት ምን እንዳደረጉ ምን የት እንዳደሩ እንኳን ጠይቋታል። የእውነት እሷን ነበር እንዳትጎጅ ምን የሚያደረገች ነገር የለም ብሎ ሲጨነቅላት የነበረው ለእሷ ነው። ሀይሚችን ነገር ይቅር ማለት ለምን ከበዳት? በጣም አስቸጋሪ ነው። እና ብሩክ ደግሞ ሶሲ አትጠቅምም፣ በቃ ሶሲን እና ዳኒ ከህይወታችሁ ማስወጣት አለባችሁ። ዳኒ የራስን ህይወት ኑር፣ ሶሲም የራሽን ህይወት ኑሪ። በቃ በራሳችሁን መንገድ እነዚህ ልጆች ለቀቁ አርጋቸው። ሀይሚ ደግሞ እ ያልሽ ዳኒ ሲያቀብጥሽ ነበር። ሀይሚዬ ሀይሚዬ ስልልሽ ነበር። ዳኒ የመጨረሻ በነገራችን ላይ ዳኒ ሮስት እና ዳኒ ሮያል አንድ አይነቶች ናቸው። የእውነት ነው የምላችሁ፣ በጣም ተንኮለኛ ናቸው። አሁን ዳኒ ሮስት የእውነት ነው እየቆየ ከነገ ከነገ በኋላ እንድታዩት የሚያመጣውን ነገር የሚያመጣውን ችግር ምን አለች በሉኝቶ። የእውነት ነው የምላችሁ ሀይሚ፣ ከእነዚህ ሰዎች ማትረቄ ከሆነ ዳኒናውን በጣም አብዝተሽ እየሰማችሁ ነው የምትገኙ ከብሩክ ይልቅ ማለት ነው። ግን ዳኒ በጣም ብዙ ነገር ፈጣጥሮ ሊነግር ይችላል። የእውነት እሱ ራሱ ከሶሴ ጋር መለየት ሰበብ ይፈልግ ይመስላል ግን አንቺን ከብሩክ አቆራርጦ እስከ መጨረሻው አይን ላይን እንዳትተያዩ ምንም ደህና ዋልክ ደህና ደርሽ እንዳትባባሉ ነው የሚያደርጋችሁ ከህይወታችሁ ሶስተኛ አራተኛ ወገን ካስገባችሁ እናንተ አለቀላችሁ በቃ ይህን ነው የምለው ሀይሚ ብሩክ ወደ ራሳችሁ ተመለሱ እባካችሁ በእናንተ ምክንያት ብዙ የተጨነቁ ሰዎች አሉ የራሳችሁ ኑሮ ኑሩ ይቅር ተባባሉ ሰው ስንት ነፍስ አጣፍቶ እንኳን ይቅር ይባባል የለ ይሄ ደግሞ በጣም ሲምፕል ነገር ነው እባካችሁ ይቅር ተባባሉ ለማለት ነው አብራችሁ ስለነበራችሁ ከልብ አመሰግናለሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ ኮሜንት ላይ ማስቀመጣችሁ እንዳረሱ የሃይሚንና ብሩክን ፍቅር እስኪ ምን ያህል ፐርሰንት የሚለውን ነገር አስቀምጡልኝ ስለነበረን ቆይታ አመሰግናለሁ ባይ